አነጋጋሪው የሁለት ዓለም ወግ፣ በታሪክ መጽሐፍት ውስጥ እምብዛም የማይነገርለት ግንኙነት። በ1965 ዓ.ም በለንደን ጎዳናዎች የብሪታንያ ንግሥት ኤልሳቤት ዳግማዊት ከኢትዮጵያው ንጉሠ ነገሥት ቀዳማዊ ኃይለሥላሴ ጋር በወርቃማ ሰረገላ ሲጓዙ ይታዩ ነበር። አንዱ የምዕራቡ ዓለም ዘውድ ምልክት፣ ሌላኛው ደግሞ ከሰለሞን ዘመን የመጣ ጥንታዊ የንጉስ ስርዓት የመጨረሻው ተወካይ። ሁለቱ መሪዎች ምን አይነት ሚስጥር ይጋሩ ነበረም? ለምንድን ነው የእንግሊዝ ቤተ መንግሥት በ1974ቱ የኃይለሥላሴ ውድቀት ወቅት ሙሉ ዝምታን የመረጠው? ይህ ዝምታ የታሪክ ስህተት ነው ወይስ የተደበቀ የዲፕሎማሲ ስትራቴጂ? ይህ ውስብስብ ሚስጥር ከስር መሠረቱ እንፈትሸዋለን። ታላላቆቹ ዘውዶች ጥንታዊነት ከዘመናዊነት የሁለቱ ንግስና ስርዓቶች ፍጹም የተለያዩ ነበሩ ቀዳማዊ ኃይለስላሴ ስልጣናቸውን የሚመሰርቱት በመለኮታዊ ስልጣን ዲቫይን ራይት ላይ ነበረም እርሳቸው የህዝብ ተወካይ ሳይሆኑ የፈጣሪ ምርጫና የ3000 ዘመናት ታሪክ ተሸካሚ ነበሩ ይባላሉም ስልጣናቸው ፍጹም ነበር በሌላ በኩል ደግሞ ንግስት ኤልሳቤት ህገ መንግስታዊ ንግስት ነበሩ የብሪታንያ ህዝብና ፓርላማ ስልጣናቸውን ይገድቡታል ሚስጥራዊ እውነት የሆነና ሁለቱ የጋራ የሆነ የስነ ልቦና ትስስር ነበራቸው እነሱ በዚያ ዘመን የቀሩት ጥቂት የማይናወጡ የንጉሳዊ አገዛዝ ምልክቶች ነበሩ እርስ በርስ ሲገናኙ የፖለቲካ መሪዎች ከማየት ይልቅ የዘውድ ወንድማማችነትን የመመልከት ዝንባሌ ነበራቸው የትስስር በተለመደው የዲፕሎማሲያዊ ግንኙነት ውስጥ የማይገኝ ነበረም። እንደ አውሮፓውያኑ የዘመን ቀመር በ1965 የንግሥቲቱ የኢትዮጵያ ጉብኝት ከቀላል የዘውዳውያን ሽርሽር የዘለለ ትርጉም ነበረው። ለኢትዮጵያ ኃይለ ስላሴ ዓለም አቀፍ ትኩረትን ወደ አዲስ አበባ ለማምጣትና ኢትዮጵያ የቀኝ ግዛት ያልሆነች ሀያል የአፍሪካ ሀገር መሆኗን ለማሳየት ተጠቅመውበታል። ለብሪታንያም ብሪታንያ ደግሞ በቀኝ ግዛቶቿ መበታተን ዘመን ኢትዮጵያን እንደ ዋና የአፍሪካ ዲፕሎማሲ ምሽግ ለመጠቀም ትፈልግ ነበረም። ንግሥቲቱ የኮሜንወልዝ መሪ እንደመሆኗ ጉብኝቱን የብሪታንያን የዓለም አቀፍ ተጽዕኖ ለማሳየት ወሳኝ ነበረም። የተደበቀው የፖለቲካ ሚስጥር ከዚህ ጉብኝት ጀርባ ያለው ስምምነት ኢኮኖሚያዊና ወታደራዊ ጥቅምን ያካተተ ነበረም። ታሪክ ጸሐፊዎች እንደሚሉት ሁለት መንግስታት በምስራቅ አፍሪካ ያለውን የየመን ቀውስን ጨምሮ በርካታ ስትራቴጂካዊ ጉዳዮች ላይ በድብቅ ተስማምተው ነበር። ውይይታቸውም ከግል ሰላምታ ይልቅ በጂኦፖለቲካዊ ስሌቶች ላይ ያተኮረ ነበርም። ታላቁ ሚስጥር የመጣው በ1974 ዓ ምት ነው። ንጉሠ ነገስት ኃይለ ሥላሴ በደርግ መፈንቅለ መንግሥት ከሥልጣን ሲወርዱ ነው። ንጉሰ ነገስቱ የብሪታንያ የቅርብ ወዳጅ ነበሩ። ሆኖም የብሪታንያ ቤተ መንግሥት በይፋ ሙሉ ዝምታን መረጠም። ንግሥቲቱ ለቀዳማዊ ኃይለሥላሴ ምንም አይነት ይፋዊ ድጋፍ አልሰጡም። በሌላ መልኩ እነዛ ንጉሳውያን ቤተሰቦች የቀዳማዊ ኃይለ ሥላሴን እጅ ለቀቁት። ይልቁንም ዲፕሎማሲያዊ ግንኙነት ከደርግ መንግስት ጋር ቀጠሉ። ሚስጥር ቁጥራንድ የግል ስለንቦናዊ ግጭት። ኤልሳቤጥ ይህንን ዜና በግል ስሜት እንደተቀበለች የታሪክ ማስታወሻዎች ይገልጻሉ። ለእርሷ የኃይለስላሴ መውደቅ የዘውዳዊ ስርዓት የመጨረሻ ምሰሶ እንደወደቀ አመላካች ነበረም። ይህ ደግሞ ለራሷ ዘውድ ደህንነት ትልቅ ስለ ልቦናዊ ማስጠንቀቂያ ነበረ። ጓደኛቸውን ማጣት ብቻ ሳይሆን የንጉሥነት ፅንሰ ሐሳብ በዓለም ላይ መሞቱን በአይን እያዩ ነበረ። ሚስጥር ቁጥር ሁለት የፖለቲካ ስሌት። የዝምታው ዋና ሚስጥር ግን በፖለቲካ ስሌት ላይ የተመሰረተ ነበረም። ለንጉሳዊው ቤተሰብ በግል ስሜት መመራት አይቻልም። የብሪታንያ መንግስት ከኃይለ ሥላሴ ይልቅ የኢትዮጵያን ዘላቂ ጥቅም ማስቀደም ነበረበት። ከደርግ ጋር ግጭት ውስጥ መግባት ብሪታንያ በምስራቅ አፍሪካ ያላትን ተጽዕኖ ያሳጣታል። ስለዚህ የንግሥናው ክብር ለብሔራዊ ጥቅም ሲባል መስዋዕት መሆን ነበረበት። ስለዚህ የኃይለ ሥላሴና የኤልሳቤት ግንኙነትም የንጉሳዊ ቤተሰቦች ወንድማማችነትና የዓለም አቀፍ ፖለቲካ ግጭት ነው። በግል ደረጃ የተከባበሩ ቢሆኑም የዓለም የፖለቲካ ለውጥና የብሪታንያ ብሔራዊ ጥቅም ንግሥቲቱ በወሳኙ ሰዓት ዝም እንድትል አስገድዳት። የኤልሳቤት ዝምታ የድጋፍ እጦት ሳይሆን የንጉሥ ሥርዓት ከስሜታዊነት ይልቅ በስትራቴጂ መምራት እንዳለበት ያሳየ የዲፕሎማሲ ሚስጥር ነበረም። በ1965ቱ የለንደን ጉብኝት የንግሥት ኤልሳቤት ዳግማዊትና የቀዳማዊ ኃይለሥላሴ ውበት እናም ሥልጣን ዓለምን አስደምሞ ነበረ። ነገር ግን በዚህ ሁሉ የንጉሳዊ ግርማ ጀርባ ትልቅ ሚስጥርም ተደብቆ ነበረ። ስለ ሚስጥሮች፣ ስለ ስርወ መንግስት ወራሾች እና የብሪታንያ ንግስትና የኢትዮጵያ ንጉስ ነገሥት ስለነበረው የተደበቀ ግንኙነት ማንም አይናገርም። ይህ ሁሉ ሚስጥርን ለመረዳት ለምንድን ነው እንግሊዝ የኃይለስላሴን ውድቀት በ1974ቱ ዝምታ የመለሰችው? ይህ መረጃም ብዛም ያልተነገሩትን የግልና የፖለቲካ ሚስጥሮች በዝርዝር እንፈትሻለን። ሁለቱም ስርዓት የመጡት ከጥንት ነው። ቀዳማዊ ኃይለ ስላሴ ስልጣናቸውን የሚመሰርቱት በመለኮታዊ ስልጣን ላይ ሲሆን ስልጣናቸው ፍጹም ነበር ተብሎ ይታመናል። ንግስት ኤልሳቤት ደግሞ ህገ መንግስታዊ ንግስት ቢሆኑም በታሪክና በኮመንዌልዝ ላይ ያላቸውን ተጽዕኖ የዓለም የፖለቲካ ሚዛን አካል ነበረም። የስርወ መንግስት ሚስጥር አንዳንዶቹ ልጅ መውለድ ነው ይላሉ። ለሁለቱም ዘውዶች ትልቁ ሚስጥርና ስጋት የነበረው የወራሾች ብዛትና አስተዳደግ ነው። ንጉሠ ነገስቱ ልጆቻቸውን በስልጣን ስርዓት ውስጥ በማስገባት የዘውዱን ዘለቄታ ማረጋገጥ ይፈልጉ ነበረም። ንግስት ኤልሳቤትም በተመሳሳይ ልጆቻቸውን ቻርልስና ሌሎችን ለሕገ መንግሥታዊ ንጉሥነት በማዘጋጀት የብሪታንያን ዘውድ መናወዝ ለመከላከል ይጥሩ ነበረም። ስጋታቸው ታዲያ የጋራ ነበረም። አንዳንዱ ደግሞ የንብረት ሚስጥር ነው። ከስልጣን በላይ የሁለቱ ንጉሣውያን ቤተሰቦች የንብረት አወቃቀር ሚስጥራዊ ነው። የብሪታንያ ንግስት ንብረት በክራውን ስቴት እና በግል ሀብት የተከፋፈለ ነው። የንጉሥ ኃይለሥላሴ የግል ንብረቶች ቤተ መንግሥቶች እና የአገር ውስጥ ይዞታዎች ጥምረት ነበረ። ሁለቱም የንጉሳውያን ቤተሰቦች ንብረት በፖለቲካ መረጋጋት ስም እንዴት መደበቅና ማስተዳደር እንዳለባቸው ሚስጥራዊ ዲፕሎማሲያዊ ምክሮችን ይለዋወጡ ነበር የሚል ጥርጣሬ አለም። እንደ አውሮፓውያኑ የዘመን ቀመር በ1965 የንግስቲቱ የኢትዮጵያ ጉብኝት የዓለምን ትኩረት ስቧል። የኢትዮጵያ ፍላጎት ከጣሊያን ወረራ በኋላ ዓለም አቀፍ ትኩረትን ማግኘት ሲሆን የብሪታንያ ፍላጎት ደግሞ በቀኝ ግዛቶቿ መበታተን ዘመን ኢትዮጵያን እንደዋና የአፍሪካ አጋርነት ማጠናከር ነበረ። ሌላው የተደበቀው የንግስቲቱ እናት ሚና ነው። ዘ ኩን ማዘሮፍ ሲክሬት፣ የንግስቲቱ እናት ንግስት ኤልዛቤት ኩን ኤልዛቤት ዘ ኩን ማዘረፍ የቤተ መንግስቱ እውነተኛ የኃይል ሚዛን ነበሩ። እሳቸው ለብሪታንያ ዘውድ ያለመናወጥ ጥንካሬ ያመለክቱ ነበረም። ኃይለ ሥላሴ ጋር ግላዊና የጠበቀ ግንኙነት እንደነበራቸው ይታወቃል። የንጉሠ ነገስቱ ጥንታዊ ስርዓት እና ግርማ ሞገስ በጥልቅ ያደንቁ ነበረ። ይህ የሁለቱ የስርዓቱ እናቶች ግንኙነት በሁለቱ ሀገሮች መካከል ከፖለቲካ የዘለለ ግላዊ ትስስር እንዲፈጠር አስተዋጽኦ አድርጓል የሚል ምስጢራዊ አስተያየት አለም። በዲፕሎማሲ ጉዳዮች ላይ በንግስቲቱ ላይ ተጽዕኖ ማሳደር ይችሉ ነበረም። ዲፕሎማሲያዊ ሚስጥር በጉብኝቱ ወቅት ሁለቱ መንግስታት በምስራቅ አፍሪካ ወታደራዊ ጥቅሞችና በቀዝቃዛው ጦርነት ወቅት በሶቪየት ተጽዕኖ ላይ እንዴት አብረው እንደሚሰሩ በድብቅ ተስማምተው ነበረም። ትልቁና አስከፊው ሚስጥር ደግሞ 1974 ዓ.ም ተከሰተም። ተከሰተ ንጉሠ ነገሥት ኃይለሥላሴ በደርግ ሲወገዱ የብሪታንያ ቤተመንግስት በይፋ ሙሉ ዝምታን መምረጡ በርካታ ዓለምን አስደንግጧል። ይፋዊ የሀዘን መግለጫም አልተሰጠም። ይህ ደግሞ አንድ ታላቅ ሚስጥር እንዳይወጣ የተዳፈነም ይመስላል። የዝምታ በብዙ የታሪክ ተንታኞች ለወዳጅነት የተሰጠ ክህደት ብለውታል። ሚስጥር ቁጥር አንድ የንግስቲቱ የንግሥቲቱ የግል ስነ ልቦናዊ ምላሽ ኤልሳቤትም ይህንን የጓደኛ ውድቀት በግል ደረጃ እጅግ እንደተጎዳች ይናገራል። ኃይለስላሴ ጣፈንታ ለራሷ ዘውድ የመጨረሻው ማስጠንቀቂያ ደወል ነበረም። ንጉሥነት ዘላለማዊ እንዳልሆነና ስልጣን በቅስፈት ሊነጠቅ እንደሚችል አሳይቷታል። የክስተት ንግሥቲቱን የብሪታንያን ዘውድ ከመጠን በላይ ከፖለቲካ ውጭ በማድረግ ለማጠናከር እንድትወስን ትልቅ ተጽዕኖ አሳድሮባታል። ሚስጥር ቁጥር ሁለት የፖለቲካ ስሌት እና ንብረት። የዝምታ ዋነኛው ምክንያት በብሔራዊ ጥቅም ላይ የተመሰረተ ነበረም ለኃይለስላሴ መቆም ማለት ከደርግ ጋር ግጭት ውስጥ መግባትና በምስራቅ አፍሪካ ያለውን ዲፕሎማሲና ወታደራዊ ጥቅም ማጣት ማለት ነበረ። በተጨማሪም ኃይለ ስላሴ የነበሯቸው የንብረት ሚስጥሮችና ዓለም አቀፍ ሀብቶች በብሪታንያ ይዞታ ስር ስለነበረም ደርግን ይፋዊ ባልሆነ መንገድ ማስቆጣት አልፈለጉም። የንግስናው ገንዘብም ከንግስናው ክብር በላይ ቀድሟልና በመጨረሻም የኃይለ ስላሴና የኤልሳቤት ግንኙነትም የንጉሳዊ ቤተሰቦች የግል ወንድማማችነት የንብረት መዋቅርና የዓለም አቀፍ ፖለቲካ ግጭት ውስጥ የተደበቀ ትልቅ ታሪክ ነው። የኤልሳቤት ዝምታ የድጋፍ እጦት ሳይሆን የንጉሥ ስርዓት ከስሜታዊነት ይልቅ በስትራቴጂ መመራት እንዳለበትና የዘውዱን ዘለቄታ በወራሾችና ንብረት ማስጠበቅ እንደሚገባ ያሳየ ታሪካዊ እናም አስደንጋጭ ሚስጥር ነበረም። ይህንን የቀዳማዊ ኃይለስላሴና የእንግሊዝ ንጉሳውያን ግንኙነት የዘመናዊውን ዓለም ታሪክ ታላቁ ክፍል ነው። ይህ ግንኙነት ደግሞ ሶስት ዋና ዋና ምዕራፎች አሉት። አንደኛው የስደት ዘመን፣ ሁለተኛው የወዳጅነት ዘመን፣ ሶስተኛው የጉብኝት ምዕራፍ ነው። የንጉሰ ነገስቱና የእንግሊዝ ንጉሳዊ ቤተሰብ ግንኙነት የመጀመሪያው ምዕራፍ የተጀመረው ታዲያ በ1928 ነበረ። እስከ 1936 እንደ አውሮፓውያኑ ዘመን ቀመር ጣሊያን ኢትዮጵያን በወረረችበት ጊዜ ነው። ጥገኝነትና መከታም ቀዳማዊ ኃይለ ሥላሴ ሀገራቸውን አገራቸውን ለቀው በእንግሊዝ በባዝ ከተማ መኖር ሲጀምሩ በወቅቱ እንግሊዝን የሚመሩት ንጉሥ ጆርጅ ስድስተኛ እና ባለቤታቸው ንግሥት ኤልሳቤት የንግሥት ኤልሳቤት ሁለተኛ ናት። ምንም እንኳን የእንግሊዝ መንግስት በፖለቲካዊ ምክንያት ጣልቃ ለመግባት ቢያቅማማም የንጉሳዊው ቤተሰብ ለስደተኛው ንጉስ ክብርና ጥበቃ ለመስጠት ጥረት አድርጓል። የማይረሳው ሁለታቸው ንጉሠ ነገሥቱ በእንግሊዝ በነበሩበት ወቅት ልዕልት ፀሐይን ጨምሮ ቤተሰባቸውን በሞት አጥተዋል። በእነዚህ አስቸጋሪ ጊዜያት የብሪታንያ ንጉሣዊ ቤተሰብ ያሳየው ርኅራሄና ድጋፍ በሁለቱ ቤተሰቦች መካከል የግል ትስስር እንዲፈጠር ትልቅ አስተዋጽኦ አድርጓል። ንጉሠ ነገሥቱ ከጊዜ በኋላ እንግሊዝ የሰጠቻቸውን ጥገኝነት ድጋፍ የማይረሳ የጥላ ከለላ ውለታ በማለት ይገልጹት ነበረም። ሁለተኛው ምዕራፍ የተጀመረው ሁለቱ ታላላቅ ነገሥታት ዙፋናቸው ላይ ሲመጡና ስኬታማ የሆኑት የሁለቱ ሀገራት ወዳጅነት ሲጠናከር ነው። የኢትዮጵያ ንጉሥ በለንደን 1954 እንደ አውሮፓውያኑ የዘመን ቀመር ቀዳማዊ ኃይለሥላሴ ወደ እንግሊዝ ሀገር የመንግስት ጉብኝት ባደረጉበት ጊዜ በንግሥት ኤልዛቤጥ ሁለተኛና በባለቤታቸው ልዑል ፊሊፕ ከፍተኛ ንጉሣዊ አቀባበል ተደርጎላቸዋል። ንግሥቲቱና ንጉሠ ነገስቱ በክብር ሰረገላ ተሳፍረው ወደ ቡኪንግሃም ቤተ መንግሥት ሲሄዱ መላው ለንደን በክብር ቆሞ ይመለከት ነበረም የጎብኝትም የኢትዮጵያን ክብር ከፍ ያደረገ ትዕይንት ነበረም። የታላቁ ንጉስ በኢትዮጵያ 1965 እንደ አውሮፓውያኑ ዘመን ቀመር በታሪክ ለመጀመሪያ ጊዜ አንድ የእንግሊዝ ንጉሣዊ መሪ ኢትዮጵያን በይፋ ጎብኝተዋል። ንግሥት ኤልሳቤት በ1957 ዓ.ም 1965 ወደ አዲስ አበባ ሲመጡ ዐፄ ኃይለ ሥላሴ በአዲስ አበባ በክብር በሮች በኩል በታላቅ የክብር ሥነ ሥርዓት ተቀብለዋቸዋል። ንግሥቲቷ ቤተሰቡ የንጉሠ ነገሥቱ ዝነኛ አንበሶችን ጨምሮ የኢትዮጵያ የጥንት ወግና ዘመናዊ እድገትን ተመልክተዋል። የጉብኝት በሁለቱ ሰርወ መንግሥታት መካከል ያለውን አክብሮትና ጥልቅ ትስስር አስመስክሮ ነበረም። የሁለቱ የንጉሳውያን ቤተሰቦች ግንኙነት እጅግ የጠበቀና መደበኛ ያልሆነ ትስስርም ነበረው። የልጅ ልጆች ትስስር የንጉሠ ነገሥቱ የልጅ ልጅ ልዑል ዳዊት መኮንንን ጨምሮ በእንግሊዝ ወታደራዊ አካዳሚ ሳንድሀርስ ትምህርት ሲከታተሉ የንጉሥ ቻርልስ ሶስተኛ በወቅቱ ልዑል ቻርልስ የክብር ጠባቂው ሆኖ አገልግሏል። ይህ ደግሞ በቤተሰብ ደረጃ የነበረውን ጥልቅ መከባበር የሚያሳይ ነው። በመጨረሻም የነዚህ ሁለት ዘውዶች ወግ የፖለቲካ ተስፋና ውድቀትን እንዲሁም ወዳጅነትና ክብርን አዋህዷል። የቀዳማዊ ኃይለ ሥላሴ ንግስና በ1966 ዓ.ም እስከ 1974 እንደ አውሮፓውያኑ የዘመን ቀመር በሐዘን ሲያበቃም የእንግሊዝ ንጉሳዊ ቤተሰብ ግን ንጉሳዊ ወጋቸውን ለመጠበቅ ቀጥለዋል። በወቅቱ ንጉር ቻልስ የክብር ጠባቂ ሆነው አገልግለው ነበረም። በመጨረሻም የነዚህ ሁለት ዘውዶች ወግ የፖለቲካ ተስፋና ውድቀትን እንዲሁም ወዳጅነትና ክብርን አዋህዷል። የቀዳማዊ ኃይለሥላሴ ንግሥና በ1966 ዓ.ም 1974 እንደ አውሮፓውያኑ ዘመን ቀመር በሐዘን ሲያበቃ የእንግሊዝ ንጉሳዊ ቤተሰብ ግን ንጉሳዊ ወጋቸውን ለመጠበቅ ቀጥለዋል። ይህ የሁለቱ ታላላቅ ቤተሰቦች ወግና ግንኙነት የዘመን ታሪክን የሚያሳይ አሻራ ነው።